መልእክት አለኝ። ጂጂ ክያ ጂጂ ለጂጂ መልእክት የማስተላልፈው አለ። ደርሳብኝ ነው ደርሼባት አይደለም። ማወቅ ከፈለጋችሁ ደርሳብኝ እንጂ ደርሼባት አይደለም። ስለዚህ ለእሷ የማስተላልፈው መልእክት አለ። እንዴት ናችሁ? ሰላም ነው? ሁሉ ሰላም ይልክ። ናይስ ኦ ቴንክ ዩ አይ ሉክ ናይስ። አመሰግናለሁ። ሁላችን መኮ ዊ ሉክ ግድ ሁላችን መኮ ወይ ሃው ጋድ ሂ ሜካስ። ጂጂ ደርሳብኝ ነው። ስሜን አንስታ ነው። ትናንትና ስሜን አንስታ ነው። ደርሳብኝ ነው። የኢትዮጵያ ሕዝብ እንዲያቅልኝ የምፈልገው ደርሳብኝ ነው። አሁን የምናገረው እሷን መልስ መሰጣት ስለደረሰችብኝ ነው። ስለተናገረች ስሜን ጠርታ ስላወራችሁ ወሬ ነው መልስ ምሰጣት እንጂ ዘንድሮ ኮትብ ትልቅ ችግር ውስጥ ኮን የገባ ነው። ሀና በወዴት ወዴት እየሄደች ነው ምክር አስመስራ ስሜን ስሜን ስለጠራች ለምን እንደጠራች ያው አስተላልፍላት አለሁ። እኔም ደግሞ አሁን አሁን አሁን እየሰጠው የምሰጠው መልስ ምን እንደሆን ታውቃላችሁ። እሱ አሁን በምክር አስመስላ ነው አይደል የተናገረሽኝ? እኔም ደግሞ የምክር መልስ ምት የሚባል አለ። የምክር የምክር መልስ ምት የሚባል አለ። እና ያው ስለ እሱ ጉዳይ አወራርም አልችልም። እኮ ግራ ገባኝ እኮ ሳላሰበው ትናንትና፣ ስራ እየሰራው ነበር ማለት ነው። ስራ እየሰራው አጋጣሚ ላይቭ ላይ እንደዚህ መጣችብኝ ማለት ነው። ያው ስራ እየሰራው አሙኛ አላሙኛ ሀናቡን ተሰብስበን እንግደላት አሉ እናጥፋት አሉ ሚል ያው ስለምታስጨንቁኝ፣ አስፈሪዎች ኮናችሁ እናንተ። ዘው ብዬ ምናምን ገባለሁ፣ ሰላም ብያለሁ እገባለሁኝና እንዲህ ዘው ብዬ ስገባ ሀናቡን እረፉ በሏት እረፊ በሏት ምናምን። ሀናቡ ምን አጥፍታ ነው ሀናቡ እረፊ የምትባለው? ምናምን ብዬ እላለሁ። ይጂ ምን ስትል ሰማሁኝ? ህፃናቶችን አብዩዝ አታድርጉ፣ ህፃናቶችን አብዩዝ አታድርጉ ብላ ሀናቡን ጭምር እረፊ በሏት ስትል ሰማሁ። አውዝ ላይክ ዋት አልኩኝ። አሁን ጂጂኪያ ህፃናቶችን አቢውዝ አታደርጉ ስትይ ግራ ገብቶኝ፣ ማን ነው ማንን ነው የተጫንኩትኝ ማንንስ ነው የተናገርኩት ብዬ ምን እንዳደረኩት ታውቂያለሽ? ኪዲ ጋር ገባሁ ትናንትና። ኪዲ ጋር ገብቼ ኪዲን ምን አድርኳት? ኪዲ ኪዲን በጣም ነው የምወዳት። ኪዲ ጃኒ ከጃኒ ጋር የሚገቡ ማየት ትቻለሽ እነሱ ማየት ትችላላችሁ። ልጆች ናቸው ገና 25፣ 24፣ 23 እና እኔ ኢቭን ኪዲ ጋ ስገባ እያዳመሽ ነው ጂጂ። ከያ ካላዳመሽ ይደርስሻል አናቡ ነኝ። አይ ዶንት ኬር ኤው። ኪዲ ጋ ራሱ ኢቭን ስገባ ማለት ነው ቁጭ ብዬ ራሱ ምክንያቱም የምታወራው ወሬ ምናምን ከሱ እድሜ ጋር ካሉ ልጆች ጋር ምናምን ስለሆነ እገባና ስለምወዳት ልብ ምናምን ጊፍት አንዳንዴ ሰጥቻት ምናምን ሰላም ብያት እወጣለሁ። ቁጭ እንኳን አይደለም፣ አይደለም። እነ እነ ጃኒንና እነ ኪዲ ልናገር ማለት ነው ምክንያቱም አውቃለሁ ታናናሾች የታናናሾች ታናናሾች እንደሆኑ ስለማቅ ገባሽ አይደለ? ስለዚህ ጠየቅኳትኝ ድንገት ከጂጂ ጋር ስለምትገናኝ ሀናቡ ተናግራኛለች ብለሽ ነገርሻት ነገር ማለት ነው። እና ማለት ነው ሌላ ህፃናቶች ስትይ አሁን በደንብ አልገባኝም። እነማን ናቸው ህፃናቶቹ? ዱባይ ያለችዋን ነው የምትየው፣ ዱባይ ያለችዋንና ይቺ ሄለን ወርቅዬ ህጻናቶች አይደሉም። ገባሽ አይደለ? ህጻናቶች አይደሉም። እነሱ ከሰላሳ ሶስት አመት በላይ ናቸው። አንቺ ድንገት ማየት ካልቻልሽ፣ የሰውን እድሜ በስነ ስርዓት ማየት ካልቻልሽ፣ እኔ ላስረዳሽ፣ ቢያንስ ከሰላሳ ሶስት አመት በላይ ናቸው። እስፔሻሊ ሄለን ወርቅዬ የምትሏትና ያቺ የዱባያው ማለት ነው ትልልቆች ናቸው። ህጻናቶች አይደሉም። ይህንን ስልሽ ማለት ነው ኦፍኮርስ ታላቃቸው ነኝ እኔ በእድሜ በጣም ነው ፕራውድ ማድረገው ደስተኛ ነኝ። ኦፍኮርስ ታላቃቸው ነኝ ግን ብተልቃቸውም በአራት ዓመት በአምስት ዓመት ልመልጣቸው እችላለሁ። ያ ማለት እነሱ ኤርሊ ሰላሳ ሲባሉ እኔ ደግሞ ምን እባላለሁ መሰለሽ ሌት ሰላሳ ውስጥ ነኝ ማለት ነው፣ ወደ አርባ እየተጠጋሁ እነሱ ደግሞ ኤርሊ ናቸው፣ ሰላሳ ሰላሳ ሦስት ሰላሳ አራት ሰላሳ አምስት ምናምን ነገር እንደዚያ ናቸው። ገባሻ? ለሁለቱ ብለሽ ከሆነ ተናገረቻቸው እንደገና ሌላ ምን ትያት ችግር የለውም። አሁን ውጊያው ከማጋ ነው፣ ዱባይ ካለች ዋጋ ነው አይደለ? እሷ ከሰላሳ እስከ ሰላሳ አምስት ትሆናለች፣ ህፃን ልጅ አይደለችም። ግባሽ ስለዚህ፣ ማለት ነው የፈለግኩትን መናገር መብት አለኝ። ሲቀጥል ደግሞ ተናገራችኋት አቢዩዝ አደረጋችኋት ምናምን ለምትዩ ነገር ስሚ፣ አሁን ለእሷ ተደረበሽ ብትናገሪ ለእሷ ምን መሰለሽ እሷ ቁጭ ብላ ለሰው መልስ የማሰጥ ሆና ለሰው ለምንም ነገር የማትናገር ሆና የማትናገር ሆና ቁጭ ብላ እኛ እኛ እየተነሳን ስም ብለን የምንናገራት ቢሆን ኦኬ ጥፋተኞች ነን፣ ይገባናል። ምክንያቱም ልጅቷ ዝም ብላ ተቀምጣለች እኛ ነን እየተናገርናት ያለ ነው ስለዚህ መልስ ስለማሰጠን ጥፋተኞች ነን ማቆም አለብን ችግር የለውም ማቆም አለብን በዛ ምን አለው እሷ እኮ እሷ እኮ መልስ እየሰጠችን ነው ስም ስም እየጠራች ትናገርና እኔን ደግሞ በፈለገችው አሉ እንግዲህ በሽት እኔንም ትናገራለች እነ ልዕልቴንም ትናገራለች ሰላምን ጀርመንም ምናምን ያለችዋን ከበሽታው አገግመው ነው ወይ አለች ይህን ያህል አፎን የምትከፍት ልጅ ማለት ነው። ሁሉንም ሰውን የተናገራትን ጠፍላ ለምትናገረው ትናገርና ከዛ በኋላ ሲያቅታት ተሸነፍኩኝ ብላ ተመልሳት አለቅሳለች። ግባሻ ተመልሳ ትንሰቀሰቃለች። ትናንት ናለቀሰች። አርፋ ትቀመጣ ካልቻለች ከኔ ጋር አቆም ትችላለች። ተናዳ እንደዋለች የመልስ ነው ብላ ጀምራለች። ስለዚህ እሷ ራሱ ሁላችንንም ነው የምትናገረው የፈለገችውን አይነት እችላለሁ እራገጣለሁ ዋጋለሁ ብላ ለምትናገር ሴት እንዴት ነው አትናገሯ ተዋት የምትዩ አልገባኝ ምን ለማለት ፈለገች ነው ላንቺ የልጅ ልጅሽ እንትሁን የሚያገባኝ ነገር የለም ለእኔ ግን በአራት ወይም በአምስት አመት ብበልጣት ነው ላንቺ በአስራ አምስት አመት ልትበልጠት ትችላለሽ ገባሽ አይደል ስለዚህ ልክ እንደሚመከር አስመስለሽ በአሽሙር ሀናውን ወጋ ማለት አትችልም ወጋ ማለት አትችልም ስለ ምክርሽ አመሰግናለሁ። አንቺንም የምመክርሽ ነገር አለ ወሬን ስጨርስ። ስለ ምክርሽ አመሰግናለሁ። ግን እኔ እና እሷ ብዙ ልዩነት የለንም። ህፃን ልጅ አይደለችም። በዛ ላይ ቁጭ ብላ ሰው ሲደበድባ ዝም ብላ የምታዳምጥና ላይቭ ገብታ ስቅስቅ ብላ እየተነሱብኝ ብላ የምታለቅ ሴት ሳትሆን እሷም ራሷ አፏን እየከፈተች ግን የመልስ ምት አሰጣት ስለማትችል ከአቅሟ በላይ ሲሆን ቁጭ ብላ የምታለቅ ስለሆነች ተነስተሽ ተዋት እንዳት። ሲቀጥል ደግሞ አስር አስር ቆንጆ ቆንጆ ልጆች ለምትዩ አስሮቹ ቆንጆዎቹ እነማን ማን ናቸው? መቶ ሚሊዮን የኢትዮጵያ ህዝብ የትኞቹ ናቸው የሚያስጠሉት? ምን ለማለት ፈለገች ነው አልገባኝም። አስር ቆንጆዎች አሉ ስትይ አልገባኝም። እነማን ናቸው ቆንጆዎች? እነማን ናቸው አስቀያሚዎች? አንቺ ነሽ አስቀያሚ። አንቺ አስቀያሚ ከሆንሽ እነሱ ቆንጆዎች ናቸው። እኔ አስቀያሚ ስለሆንኩኝ ለእነሱ ልነሳ ማለት ትችያለሽ እንጂ አስር ቆንጆዎች አሉ እዚህ ሶሻል ሚዲያ ላይ ሶሻል ሚዲያውን ራን እያደረጉ ኖ ኖ ኖ ኖ ሁሉም እንደነሱ ወጥቶም ጌም የማይጫወቱ ቪዲዮ በራሳቸው የሚሰሩ የሰው ልጅ ጠቅላላ ቆንጆ ነው፣ እግዚአብሔር የሰጠው መልኩ ምንም ምንም ማን አያንስም። ስለዚህ እልክ እነሱን እየካብሸቻ እነሱ ለኔ አስሮቹ እና ማን እንደሆኑ ባይዘው ያላወቁኝ አላብራራሽልኝም። ብቻ አስሮቹን ከፍ አድርገሽ፣ ሌላው እዚህ ሶሻል ሚዲያ ላይ የሚናገረውን ሰው ዝቅ አድርገሽ ለመናገር አትሞክሪ። ምክንያቱም ሁሉም ሰው ቪዲዮም የሚሰሩ የሚደንሱትም እንደገና ትንንሽ ራሱ ቁጭ ብለው አቅማቸውን ያህል ራሳቸውን ለመለወጥ ጌም የሚጫወቱትም ሁሉም አንድ ናቸው። አስር ብለሽ መክፈል አትችይም። ሁ አር ዩ ምንም አስር የለም ምንም አስራ አምስት የለም ምንም ሰላሳ የለም መቶ ምናምን ቢሊዮን የኢትዮጵያ ሕዝብ ሁላችንም በየእድሜያችን ግድ ሰማሽኝ አይደለ? እንደ ምክር አስመስልሽ ሲቀጥል ደግሞ ማለት ነው ቦታ ልቀቁን አልሽው። ቦታ ልቀቁን ያልሽው ለእነዚህ ለልጆቹ፣ ልጆቹን ለማን እንደሆኑ ተናግረኝ። ቦታ ልቀቁ ካልሽው ነገር ምነው ምነው፣ ነው ጂጂ ኪያ፣ እንዴ አንቺ እኮ አሁን እኔ ባለሁበት እድሜ ላይ ሆነሽ የዛሬ ስንት አመት፣ የዛሬ ወደ በራመት እኔ አሁን ባለሁበት እድሜ ላይ ሆነሽ እኮ ሶሻል ሚዲያን እኮ በፈለግሽ ሙድ እንደስታሽከረክሪኝ ነበር። ምነው ሀናቡ መንታ እህቴ ናትና እኔና ሀናቡ አብረን ጡረታ እንውጣ አልሽሳ። እንዴ እኔ እኮ እኩዬሽ አይደለሁኝ። የዛሬ የ24 አመት ልጅ ሆኜ የመጀመሪያ ልጄን አቅፌ ጡት እያጠባው ፓምፐርስ እየቀየርኩኝ ዩቲዩብ ላይ ቁጭ በለሽ ስታውሪ በአንቺ እኮ እሷና ነበረ አንችን ልጅ እያየሁሽ እንዴት ነው ሀናቡ መንታዬ ናት አልሽሳ? ምነው ነው አሮጊት ነኝ ምናምን ብዬ ግዴታ የፈለኩትን የመናገር ማለት አለኝ እና እኔ ሶሻል ሚዲያው አብቅቶልኛል፣ ጡረታ አሉት ወይ ደግሞ ሌሎችንም ያ የምትጠቁሚ እኔ ገና ገና ነኝ። በእኔ እድሜ ሆነሽ አንቺ እኮ በእኔ እድሜ እኮ ነው ሶሻል ሚዲያ የጀመርሽው። አሁን ባለውበት እድሜ እንዴ ይህን ያህል ነው ብዬ እድሜሽ አልገምትም። ይገምቱልሽ ልጅ ከፈለጉ እዚህ የተሰበሰቡ አንቺ እድሜሽ አርባ አምስት ዓመት ነው ስላልሽ ብቻ። እንዴ አንቺ የፈለግሽው ማለት ስትኛም፣ ደግሞ የፈለግነውን እድሜ መገመት እኮ እንችላለን። እኔ አንቺን እኮ አሁን ራሱ ለሶሻል ሚዲያ ገና ነሽ፣ የፈለግሽውን ነገር ማለት ትቻለሽ። ሀና ቡ እንዴት እንዴት ሆና ነው ቆይ ከአንቺ ጋር መንታ ሆነ አንቺ ጡራታ ልትወጪ ስለሆነ አብሬሽ ጡራታ መውጣው አልገባኝም እስኪ እዝሚ ምነው ብንከባበር እንደገና እኮ አርባ አልነከስኩም መማማዬ የአሜሪካ ኑሮ ዲፕሬሽን ምናምን ድንገት የጠነበው አረጅታ ስመስሎሽ ከታየሽ አራት ልጆች ሀያ ቤት ውስጥ ወልጄ ስትረስት ነበርኩኝ ልጆችን ለማሳደግ ልጅ እንዴት ማደግ እንደማይቻል ስለማቅ እንዴት ልጆች እንዴት ማሳደግ እንዳለብኝ ስለማቅ ያ ስትረስት ነው እንጂ እንደው ልጆች ሳሉ ምናምን እንደዚህ ቢሆን ኑሮ አሁን ራሱ በዚህ እድሜ ሀያ ቤት ነበረ የምትገምቺኝ ግን አም አመሰግናለሁ። እግዚአብሔርን አርባ ልገባ እየቀራረብኩ ነው። ችግር የለውም። ስለ እድሜ አትጨነቂ። ግን ሪታየርድ ማድረግ ከፈለግሽ ከሶሻል ሚዲያው ልውጣ ብለሽ ካልሽ ራስሽን ችለሽ ውጪ እንጂ ሀናቡ እነሱ ልጆቹን ትያያቸው። ልጆቹ ይጫወቱ። ውጡ አትበይ። ራስሽን ችለሽ ውጪ። እንደውም እንደውም እኔ እንደውም ሽ አይ ፊል ላይክ ጂጂክያ ይሄንን ቡጥቡጥ ከኛ ጋር አብራ መግባት ፈልጋለች ቲም ውስጥ ተቀላቅላ መራገጥ ፈልጋለች የሚል ነገር ወጭ ጭንቅላት ውስጥ የገባው መራገጥ ስለፈለገች ነው እንጂ ካለ ምንም ምክንያት ይሄንን ወሬ አላመጣችም ብዬ አሰብኩኝ አሁን አንድ ነገር ልንገርሽ እኔማ ማንም እንዲደግፈኝ አልፈልግም እኔን አትደግፊኝ ግን ማለት ነው የዱባይን ነው አይደል የዱባይን ህጻናት ብለሽ ምናምን አይደል እሷን ተጎዳች ያልሽው አይደል አፏን እየከፈተች የምትከፍተው አፍ አፍ አይደለም አይደል እሷን ተጎዳች ብለሽ ካልሽ ከፈለግሽ እሷን ወክለሽ ካለበለሳ ደግሞ ዝም ብለሽ እኔ ጂጂ ኪያ የሶሻል ሚዲያ ኪን ነኝ መሪ ነኝ ብለሽ ግብና ተራገጭ። ከኛ ጋር እንራገጥ፣ ምን ችግር አለ? ከፈለግሽ ወደ ግራ ወደ ቀኝ ወደ ኋላ ወደፊት መረጋገጥ እንችላለን። ሁላችንም መረጋገጥ እንችላለን። መራገጥ ትችላለች። መላገጥ ምን ችግር አለ? አንቺ በፈለግሽው አይነት በብልግና ካልሽ በብልግና እራሱ ትላግጫለሽ። እምስ ቆነጠ ወገበ ሰብሬ ሰንጥቄ ፈልጬ ካርለን የምትዪው ስለዚህ አንቺ ኖርማል እኮ ነው ጨዋነኝ አ ጨዋነኝነት ሁሉ ነገር የሚታወቅ ስለሆነ በፈለግ ሽሙድ አድርገሽ አሁን የተጀመረውን አሁን የተወሰንን ሰዎች ነን አለ እዚህ እርግጫ የጀመርነው አሁን የጀመርነውን እርግጫ ውስጥ ጌቢና ከኛ ጋር እንጂ ያድ በቃ ተራ ገጪ እርግጫ ስጀምሪ፣ አሁን እያየሁብሽ ያለሁት የስልሳ ዓመት አሮጊቶች ምናምን ያላቸው ሙድ ስለሆነ ከእኛ ጋር ገብተሽ እርግጫ ስጀምሪ እንደገና ወደ ማንነትሽ ስትመለሽና ሙድሽ ይስተካከላል እንዴ። የሶሻል ሚዲያውም ሰልችቶኛል ዲፕሬሽን አጨናንቆኛል እና ሪታየርድ ላደርግ ነው ለወጣ ነው ሀናቡንም ይዣት ምጣ ስትይ አይከብድም እንዴ አይከብድም እንዴ ሀንዬ በርቺ እኔ ባንቺ ድሜ ነበረ ሶሻል ሚዲያ የጀመርኩት በርቺ ሀንዬ ቀጢበት ማለት ነበረብሽ ሲቀጥል ደሞ ዘንድሮ እኮ እየተቀጣጠልን እየተቀጣጠልን እኮ መነጋገር ሆነ ስራችን የተቀመጣችሁም ተነሱ ሶሻል ሚዲያ ላይ አንዴ ከገባችሁ ወሬ አጀንዳ በአጀንዳ ላይ ይመጣላችኋል ዝም ብላችሁ ቀጥሉ አትፍሩ ሁላችሁም የምፈልጉ ካላችሁ ማለት ነው ጥሪ ነው ማስተላልፍላችሁ ሲቀጥል ደግሞ ማለት ነው ለሷ ለዱባይዋ ወዳጅ አስመሰለች ስትናገሪ ማለት ነው ምነው ለእኔ ለሀና ሁሉ ለምን አልተናገርሽም ታዲያ አንቺ መካሪ ነኝ እውነተኛ ነኝ ትክክለኛ ነኝ ካልሽ ለምን ለኔ አልተናገርሽም ስንስ የዛሬ አራት አመት ጀምሮ ቲክቶክ ላይ ከመጣሁ ጀምሮ ማለት ነው በጥቁረቴ አቢውዝ ስደረግ ነበር ጥቁር ስለሆንኩኝ ማለት ነው መልኬ ምናምን የሰው ልጅ በፈለጋችሁት መልኬ ሰውን ማየት ትችላላችሁ ግን በከለሬ በቆዳዬ እስካሁን ሰዓት ድረስ ጥቁር ነሽ እየተባልኩ አቢውስ ስደረግ፣ ለምንድን ነው ለእኔ ድምፅ ያልሆን፣ ለምንድን ነው ለእኔ ያልተናገርሽው? ለእኔ ደግፈች ሳይሆን የሰው ልጅ ስለጠቆረ አትናገሩ ብልሽ በጥቁረት ዙሪያ ላይ ያለው ንግግር አትናገሪም ነገር ለምን አትናገር፣ ለምን ለሷ ተናገርሽ? ይሄ ማለት ምን መሰለሽ፣ ይሄ ምክር ሳይሆን ድንገት ከሀና ቡጋ ችግር ካለብሽ መዋጋት ፈልገሽ ከሆነ አምዳ ለሷ ተደረብሽ ሳይሆን ቡጡ ቡጡስ ልግባና ማበሪያችሁ ልራቀት ከሆነ ዩቱብ አይደለም ይሄ፣ ዩቱብ አይደለም ቲክቶክ ነው። ክፍያ የምታገኝ ኮን አገኘ አይዶን ከዩቱብ ላይ ራሱ ዛሬ ሁሉ ገብትሽ፣ ለምንድን ነው ህጻናቶችን አቢዝ የምታደረጓቸው የምትጫኗቸው እያልሽ እየተናገርሽ ነበር። እስኪ ተይ እንጂ ጂጂ ኮ ተረጋጊ ብለሽ ብለሽ፣ በሀናቡንም ዩቱብ ላይ ሄደሽ መሸቀም ጀመርሽ። ይሄን ያህል ለዩቱብም ለዩቱበሮችም ይሄን ያህል ገቢ መሆን ጀምሬያለሁ ማለት ነው። ያ ማለት ደግሞ የኢትዮጵያን ህዝብ እየረዳሁ ነው ማለት ነው። አቀማመጤ ኖርማል ነው። እሙሙ ፋፋ ያለ ስለሆነ እንድታዩት ነው። ወፍራም እሙሙ ስላለኝ አዎ ስለዚህ ማለት ነው ለሷ ድምጽ ስትሆኝ ለሷ ድምጽ ልሁን ብለሽ በተናገርሽ ነገር ለእኔ ለሀናቡ ጥቁር ናት፣ በመልኬ እኮ አይደለም መልኬ ከማንም አያንስም። እንዲያውም ግን በከለሬ በከለሬ ቲክቶክ ላይ ከመጣው ጀምሮ ጥቁር ነች ስባል የእኔ ጥቁር ሲነሳ ሌላ ኢትዮጵያኖች ልክ እንደ እኔ ጥቋቁሮች አሉ ወንዶችም ሴቶችም ለነሱ ጭምር ድምፁ ነሽ። ለምንድነው እኛ አፍሪካኖች ሁነን ጥቁር ሁነን ጥቁር ነው ያልን ሰውን አቢውዝ የምናደርገው ሰው ላይ ቡሊ የምንሆነው ብለሽ መናገር ሲገባሽ ምነው ይቺ አፏን ቁት እ በላ ሙሟን ኮንበር ጋር አጣብቃ አፏን እየከፈተች ሌላ ጌመሮችን እንትን እያለች ለሌላ ጌመሮች ቡሊንግ እየሆነች ለሌላ ጌመሮች ጠንካራ እንደሆነች ሁሉ ነገር መናገር እንደምትችል እያደረገች ሌሎችን የምትናገር በአፏ የምታራ እሷ ለእሷ ተደርብሽ ከምትናገር የለ ብለው ለሀና ውስጥ ተደርብሽ ያልተናገርሽው? ታዲያ ስለዚህ ማለት ነው እንከባበር ማለት ነው። አሁን ምን እንደምልሽ ታውቂያለሽ? ይሄ ምክር ነው። ምንም አይነት ረገጣ ውስጥ አልገባሁም ከአንቺ ጋር ምክር ነው። አይህና ይሄን ተናግረሻልን? ይህ እንረጋገጥ ካልሽ እንጂጂ አምዳውን አምዳውን አይዶ በሽት እመጣለሁ። የማንንም እርዳታ አልፈልግም። እንዲህ አይነት ጉዳይ ውስጥ ያስገባችሁኝ ከዛሬ አራት ዓመት ጀመራችሁ እስካሁን ድረስ ብልህና ወሬ እራሱ እንዳውራ ያደረጋችሁኝ እናንተ ናችሁ እንጂ የመጣሁትኝ ከመደነስ ብርሌን ይዤ ከመደነስ ውጪ ሌላ ነገር የማደርገው ነገር የለኝም። የሚያውቁኝ ያውቁኛል። ግን በእናንተ በምትጽፉት ኮመንት ነው፣ በእናንተ በምትናገሩኝ፣ በቆዳዬ ስትናገሩኝ በዛ ንዴት ነው እልህ ያስገባችሁኝ። ስለዚህ ማለት ነው ይሄ ምክር ምናምን አትበይ፣ ዝም ብለሽ ነይ ጊቢና ተራገጪ። አሁን መንገድ ሰጥቻለሁ፣ ነይ ተራገጪ። ከፈለግሽ ወደ ኋላ፣ ከፈለግሽ ወደፊት፣ ከፈለግሽ ወደ ግራ፣ ከፈለግሽ ወደ በፈለግሽ መርገድ ተራገጪ። ደብሮሻል፣ ታስታውቂያለሽ። ያንን መነጽር ፊትሽ ላይ ደቅነሽ መነጽሩ መሰለን አይ አንደርስታንድ በነጽሩ ላይ በአይንሽ ላይ ምናምን ሙድ መያዝ አይደለም፣ ኖርማል ነው። ማንም ሰው መነጽር ካስፈለገው ያደርጋል። ግን እንዲሁ በቃ የሆነ የእርጅና ነገር እየታየብሽ ስለሆነ እኛን ደግሞ ከኔ ጋር አብራችሁ አርጅ የምትይው ነገር አቁመሽ ነው። ተራገጭ ተራገጭ፣ ሁላችሁ ተራገጡ። የመራገጥ ጥሪ ጠርቻለሁ። ዝም ብላችሁ ተራገጡ። እዚህ ቲክቶክ ላይ የካሌ ጓደኛ ነው ካሌ ፍሬንዴ ነው አትበሉ። ትራገጭ ትራገጭና ትበታተኛለች። ተመልሽ ደግሞ ትገናኝና ትረጋገጫለች። ያለቀ በቃ ምንም ከዛ ያለፈ ነገር የለም። ስለዚህ ማለት ነው ሲቀጥል ደግሞ ማለት ነው የቻልኩትን አስረድሻለሁ። ባይ ዘ ዌይ ሳልወድ በግዴ ትክክለኛ ሀናቡን ተናጋሪዋን እያመጣችኋት ነው። እስከ ዛሬ እያላገጥኩኝ ነበር። አሁን ግን እየገፋፋችሁ እየገፋፋችሁ ትንሽ ቆይታችሁ ደግሞ ያንን ዌስት አፍሪካውን አባቴን ኢትዮጵያዊ ነው ብዬሽ አውቄ አበሻ እንደሆነ አድርጌ አውቄ ብሔርን ይዤ ሁሉን እንመጣ እችላለሁ እኮ። አካሄዳችሁ አያያዛችሁ አልገባኝም። ምክንያቱም ሁኔታው ስላልጣሚ ማለት ነው። አሁን አንድ ነገር ልንገርሽ። አንቺ መክረሽኛል። አሁን በዚህ ወሬ ይዘጋለሁ ከአንቺ ጋር ያለኝ ነገር። አሁን አንቺ መክረሽኛል። አለ መከርሽኝ፣ ምክር አይደለም ይሄ አሽሙር ብዬ ነው የተቀበልኩት። እኔም ያው የምክር የምትሰጥሻለሁ ሌላ ነገር ጂጂኪ አንድ ነገር ልንገርሽ፣ አንቺን ልምከርሽ ልምከርሽ እንደ ታናሽ እህትሽኝን የልምከርሽ ገባሽ። ከአንቺ ሁለት ነገሮች ያስጠሉኝ፣ የደበሩኝ፣ የዘገነኑኝ ነገሮች አሉ። ምን መሰሉሽ? ሁለት ቃላቶች ተናግረሽ ያስደነገጥሽን ቃላት ስላለ ማለት ነው። አንድ በሆዴ ጉዳይ ላይ ከሆዴ ጋር ብትጣይም ብትባይም የእኔ ቢዝነስ አደለም። አንደርስታንድ አረጋለሁኝ ጎርቶሻል ምናምን የሚያገባኝ ነገር የለም። እሱን ስትናገሪው አሁን ልመክርሽ ነው ምክር ነው የምነግርሽ። ገባሽ? ምክር ከሆነ እንመካከር ካላችሁ እንመካከራ ምን ችግር አለ? እና ሆዴን ስትናገሪ ከዘገነነኝ፣ ካስጨነቀኝ፣ ከሰጠቀጠጠኝ ነገሮች አንዱ ምን እንደሆን ታውቂያለሽ? ገምተክ ተልተክ በስብሰክ ሙት ያልሽው ነገር እሱን አብሮሽ የተኛውን ከሱ ጋር ሌላ ጉዳይ ውስጥ ገብታችሁ የነበረውን ወንድ እንደዚህ ብለሽ ከሰደች፣ ከኔ ከሀናቡ ጋ ብትጣይ ዲፕ የሆነ ጻ ብንጣለ ምን ልትለኝ ትችላለች፣ ምን ልትለኝ ትችላለች ብዬ በጣም ሰቀጠጠኝ። እንደ ራሴ የፈለገ ብናደር የፈለገ ነገር ብል ምንም ለምን እናቴን አትገይም? ለምን ልጆቼን አትገይም? ገምተሽ ተልተሽ ሙች ብዬ አልልሽም እዋጋሻለሁ በሌላ ነው፣ ወይ መጥቼ ልጆቼን ከገደሽ ወይ መጥቻ ናት ሽና ፈንድቼ ገድልሻለሁ እንጂ ገምተሽ ተልተሽ ሙች አልናገርሽም። ምክንያቱም እኔም የተሸከምኩት ስጋ ስለሆነ ቃላቱ ራሱ ስለሚከብድ ስለሚሰቀጥጥ ስለሚዘገን ገምተሽ ተልተሽ ሙች ብዬሽ እኔ አልናገርሽም። ያ ያልሽው ስተት ነው። የፈለገ ነገር ብትናገሪ ውስጥሽን ተቆጣጥረሽ ይሄንን ነገር መናገር የለብሽም። ልምከር ስላልሽ ነው እኔም ልምከርሽ፣ ልምከር ስላልሽ ነው፣ ስሜን ስለጠራሽ ልምከርሽ ስላልሽ ነው። ገባሽ አይደል? ያ ነገር ዘግኖኛል። በጣም አሰቅቆኛል። ከዛ ጀምሮ እንደውም ገብቼ የማይሽ ምናምን ነገር ትመችኛለሽ፣ አሁንም አልጠላሽም። የማይሽ ነገር ልክ ገብቼ ሳይሽ ገምተሽ ተልተክ ሙት የሚለው ቃለት በጆሮ ሲመጣ ዋና ይሄ ክማሁና ቤጅ ከአፍሮ ምናምን ነገር ቢላጥር እየወጣለኝ ይሄ ነገሩ ዘግንኖኛል። ሁለተኛው ደግሞ ምን እንደዘገነነኝ ታውቂያለሽ? ከአንቺ ፊንገርሾ ፊንገርሾን አይዶን ኬር ፊንገርሾን ውቀጫት፣ እርገጫት፣ ጨፍጭፊያት እኔም እኮ ጨፈጭፋታለሁ እኔና ፊንገር ሾም እኮ እንዴ ተጠማምደናል። ሸገር ስሄድ እኮ ተገናኝተን መላመላ ልንፈጥር እንችላለን፣ የሆነ ነገር እንፈጥራለን። እዛ እስከምደርስ ነው የምጠብቀው። አንቺ ፊንገር ሹን እንደፈለግሽ አድርገሽ መርገጥ ስትይ፣ እንደፈለግሽ አድርገሽ መናገር ስትይ ምን እንዳልሽ ታውቂያለሽ? እኛም እኮ እናስተውላለን። የፈለገ ነገር ብትሉ ባለጌ ናት ምናምን ብለሽ ብትናገሪ ከአፌ የሚወጣው ምን መናገር እንዳለብኝና ምን መናገር እንደሌለብኝ አውቃለሁ። የፊንገር ሹን ልጅ በአካል ባገኛት ልጇን እዘቀዝቃታለሁ ስትይ ምን እናታየኝ ታየሽ ልጆች የታዩኛ ልጆች የታዩ ምክንያቱም እናት ነኝ። ምን ማለቷ ነው? ህፃኗ ልጅ ባገኛት ባካል ዘቀዝቃታለሁ። ቪዲዮውን ኤቭሪ ዌር ነው ያ እናዋል አሾኝም ያየሁትን ነው ሪከርድ ተደርጎ ላይብሽ ላይ ያላየውሽም ግን እንትን ላይ ቪዲዮ ሪከርድ ተደርጎ ሳየው ልጇን ባገኘው ዘቀዝቃለሁ ስትይ ሰቀጠጠኝ። ይሄም ሰቀጠጠኝ። ምክንያቱም አይባልማ። አሁን ልምከርሽ አይባልም ተናደሽ ሊሆን ይችላል። ወይም አንቺ ልጆችሽን አንቺን ልጆችሽን የልጅ ልጆችሽን በብዙ ነገር ተናግሮች ሊሆን ይችላል። ብዙ ነገር ብለዋቸው ሊሆን ይችላል። ያባሻር ግን እንዴ የፈለገ ነገር ቢሆን እነሱም ባለጌ የሆኑ እነሱ ደደቡ ሆኖ ያንቺን ልጆች ወይም የልጆች ልጆች የሬሳ ሳጥን ላይ አድርጎ ቢሳደቡ ቢባልጉ፣ ብልግናን በብልግናን እንደሚመለሱ ታዲያ፣ የልጆች ፍቅር ካለሽ የእናትነት ስሜት ካለሽ እኮ እነሱ ልጆችሽን ዘቅዝቀው ቢሳድቡ ራሱ አንቺ ሕፃኗን ልጅ መናገር የለብሽም። እነሱ ስለ ቆሸሹ አብረሽ መቆሸሽ እኮ የለብሽም። ማማዬ ምን አላችሁ? ፖርፖስቸር ምንድን ነው እሱ? እስኪ ተውኝ አፌን ልክፈት ዘንድሮ። ስለዚህ ማለት ነው መናገር የለብሽም ነበራ እነሱ ቢናገሩም የፊንገር ሾ ልጅ ምንም አላደረገችም። የአንችም ልጆች የልጅ ልጆች ምንም አላደረጉ የፊንገር ሾም ልጅ ምንም ስላላደረገች ህፃኗን ልጅ ባገኛት በአካል መዘቅዘቅ ነበረ ብልሽ መናገር የለብሽም ይሄ ጥፋት ነው ሌላ ሰው ባለገ ብልሽ አብርሽ መባለግ የለብሽም እሷም እንደፈለግሽ መናገር ስትሽ ማለት ነው አሁን ተግባባል ስለዚህ ልምከርሽ ልምከሪሽ ስላልሽኝ እኔም ልምከርሽ ለሌላ ጊዜሽ። አይ ምን አገባሽ እላለሁ ካልሽ በይ ምን አገባኝ፣ ግን እዘቀዝቃለሁ ስትሄድ እንደ ከዚህ ሴትዮዋ ጋር ብጣላ ልጆቼን አልኩኝ። ህፃኑ ልጄ ታየኝ፣ ትንሹ የመጨረሻው የስድስት ዓመቱ ታየኝ። እንዴ ልጄ ሲዘቀዘቅ በጂጂ ክያ ብዬ አልኩኝ። ምክንያቱም እኔ ፊንገርሽን ብናገራት ራሱ ልጇን ተናግሬ አላውቅም። ህጻናት ፍፍት ብላ በጤና በሰላም እግዚአብሔር ያሳድግላት። ያንቺ ልጆችንም ሰዎች የልጆችሽን ልጆች ሰዎች ሲናገሩ ውስጤ ይሰማኛል። ለምን እናት ስለሆንኩኝ ልጆች ምን አደረጉ ብዬ ይናገራሉ። ግን እነሱ ስለተናገሩ እነሱ ስለባለጉ አብረሻቸው መባለግ የለብሽም። ከአንደበትሽ የሚወጣውን ነገር ተቆጣጠሪ። ገባሽ? እንደዚህ ሁለቱ ቃላቶችሽ ዘግን ዘግንነውኛል። አስመሳይነት አይደለም። አስመሳዮች ማለት አልገባኝም። የተሰማኝን እኮ ነው የምናገረው። ማንም እንደ ልምከርሽ ብላ ይችን የሰላሳ አምስት ዓመት ዱባይ ላይ እየተቀመጠች በአፏን በቂጣም እየቀዘነች የመልስ ምት የምትመልስ ነች። ለእሷ ልምከርሽ ብላ ተደረበ ስለተናገረች እኔም ልምከርሽ ነው ምላት እንመካከር ከሆነ እንመካከር። የምን ወደ ኋላ ወደ ኋላ ነው እንዴ? ያናቡ ባላል። ዝም ብዬ ነው የምናገረው የተሰማኝን። ማንም ደውሎ ይሄን ባይብሎኝ አይደለም፣ ማንም ጽፎ ልኝ አይደለም፣ ወረቀት ይዤ እያነበብኩ እኮ አይደለም፣ ወይም እየከፈላችሁኝ እኮ አይደለም። የተሰማኝን ነገር ነው የምናገረው። ወት ፋክ ምን የምትሉት ምክር ነው? አላቢዩ ምክር መመካከር ካለብን በደንብ እንመካከር እንጂ የዝም ብሎ ምናምን ነገር እዚህ ጋር እዚህ ጋር ጭምድድ እያደረጉ የሆነ ነገር እየተናገሩ እዚህ ጋር ደግሞ መጥቶ እንደዚህ እንደዚህ ምናምን እንመካከር። ሁላችሁ እኔን ከእኔም ጭምር እንመካከር ከተባለ እንመካከራለን። እንረጋገጥ ካለ እኩል እኩል ብንሄድ አይመስላችሁም እንዴ? እኔም እኮ ሀናቡም እኮ ከመሬት ተነስቼ እኮ አይደለም እንዲህ የኢትዮጵያ ሕዝብ እዚህ ቲክቶክ ላይ የተሰበሰበ ማህበረሰብን የምዋጋው ስለምትዋጉኝ እኮ ነው፣ በምትጽፉት ኮመንትና ከአንድ በታችሁ በሚወጣው ነገር እኮ አይምሮዬን ዳሜጅ ስላደረጋችሁት ነው እልህ ይዞኝ እኮ ነው እንደዚህ መሆኑ ስለዚህ አስር አሁን ለምሳሌ አሁን ለማንኛውም አስር ቆንጆ ቆንጆዎች ናቸው ምናምን የሚመሩ አሉ ያልሻቸውን እስቲ በሊስት መልክ አስሮቹን ለማን ናቸው አስሮቹን በሊስት መልክ ቢወጡልኝ ማለት ነው። እኔ በበኩሌ አይ ስዌር ላይ አንድ ነገር ልንገራችሁ፣ ከእኔ በላይ ማንም ሰው ያለ አይመስለኝም፣ ከእኔ በታችም ማንም ሰው ያለ አይመስለኝም። ሁላችንም እኩሉንን የምን ለራሴ በጣም ጥጋበኛ ባህሪያ ነኝ። በቃ ራሴን እንዴት እንደማየው አም ሶሪ ያችን ደግሞ ዱባይ ያለችዋን ማለት ነው። አንድ ነገር ልንገራችሁ፣ ትናንትና ደም ባን ያስለቀስኳት አይቻታለ ቀማን ቦክሜ አበባ ጊፍት አበባ ልመና ምናምን ሳሰራ ሰላሟን ነስቻት ነው ያልኩትኝ። ስሚ ሀናቡ ነኝ ሌላ ማንም አይደለም እኔ ነኝ። ሁሉም በየተራ ይናገራል። እኔ ደግሞ ትናንትና ጠዋት ገብቼ የረገጥኳት የቻለችውን ያህል ተናግራ ሙዳን ቦካክሜ እንደዛ አይኗን አፍጥጬ ጣኗን ረብሽ ውያሉ አለ አሁን ምን እንደምትራት ታውቃላችሁ? አርፈሽ ተቀመጭ በሏት፣ አርፈሽ ተቀመጭ በሏት። አርፋ ከተቀመጠች አልናገራትም፣ ግን አርፌ አልቀመጥም ካለች አደለም እኔን ሀናቡን የጠነባሽ የበሰበሽ አክትፋልኩብሽ ብላ አደለም እኔ አክትፍ አደለም። ለምን ቀዘንኩብሽ ኩብሽ አትልም፣ ለምን አራውብሽ አትልም። አይዶንት ኬር አደለም እኔን ሌሎቹ ላይ ሌሎቹን እናንተ እኮ ስለማታያት ነው። ይቺ ዱባይ ያለችዋ ሌሎቹን ራሱ አይስወር ነው የምላቸው። እኔ እንትን አይደለሁም አይን አለኝ እኮ እመለከታለሁ። በዋናዬ ባልገባም በፌኩ ገብቼ ጎበኛለሁኝ። አይደለም እነዚህ ትንንሽ ገም የሚጫወቱትን ምናምን እንዴት ቡሊንግ እንደምትሆንባቸው አይታችኋታል። እንዴት እንደምትናገር አይታችኋታል። ስለዚህ ማለት ነው አይደለም ምንን እነሱ ላይ ኦቨራክት ካደረግሽ ኦፍኮርስ እመጣልሻለሁ። መጥቼ እናገርሻለሁ። ምክንያቱም አትናገሪያቸው ትልቋ ደሀ ትንሹን ደሀ ትንቃለች አስመሰልሽው። አንቺም ጊፍት እየለመንሽ አስር ሺህ ሀያ ሺህ የፈለግሽን ያህል ጊፍት ይሰጥሽ፣ እነዚህም ደግሞ እዚህ ጋር መቶም ሁለት መቶም ጊፍት የሚያገኙት፣ ሁላችሁም መተዳደሪያችን ነው ብላችሁ ህይወታችሁን ስለምትቀይሩ ጊፍት ነው የምትለምኑት አይደል? ሁላችሁም አንድ ናችሁ። ትንሽ ድሀ ትልቅ ድሀ ተባብላችሁ መናናቅ አትችም። ይገባሻ እንደውም ቢቻልሽ ቢቻልሽ ለነሱም ቦታ ልቀቂላቸው እኩልን እኩል ብሉ እኩል ተጎራረሱ እኔ ብቻ ልታይ እኔ ብቻ ልለወጥ እኔ ብቻ ሀብታም ልሆን አትበይ በዚህ በጊፍት በምትለምኘው ሌሎቹ መብት አላቸው ምንም ችግር የለውም ለምን አስር አስር ዶላር ለምን አስር ጊፍት አያገኙም አንቺ አንድ ሺህ ጊፍት ብታገኚ እነሱ አስር ነው ምን አገላለጡም ጠፋብኝ ያገኙ ስንሽት አንቺም ቁጭ ብለሽ ልመና ነው እነሱም ቁጭ ብሎ ልመና ነው የልመና ዘዴ ነው። ህይወታቸውን እየቀየሩ ነው። ህይወትሽን እየቀየርሽ ነው። ቆመሽ ለብሰሽ ያሳየሽን ቪጃማ በጊፍት የተገኘ ነው። ዊግ ጭንቅላትሽ ላይ የጫንሽው ዊግ በጊፍት የተገኘ ነው። ገበሻ። ስለዚህ አይከብድም። ባይሆን ሀናቡ ዊግ በጊፍት ነው ነገር የተገዛው አይደለም። እኔ እከብድሻለሁ ማማዬ በጭራሽ። እኔ እንጂ ዳውን ለዳውን ከተጀመመረን እነግርሻለሁ ስለዚህ ትንሿ ድሃ ትልቁ እንደ ትልቁ ድሃ ትንሹ እንደ ይናቅ በሚባል ነገር አስመስለሽ ሌሎቹን እንዳትናገሪ። ከተናገርሻቸው እመጣልሻለሁ፣ በዛ ከፍቼ እመጣልሻለሁ። አልፈትሽ አርፈሽ ከተቀመጥሽና ልመናሽን እያካሄድሽ ስራሽን ከቀጠልሽ ያው፣ እንደገና ደግሞ ሌላ ቶፒክ ካመጣሽልኝ፣ ሌላ ነገር ካመጣሽልኝ፣ በቴሌቪዥኑ ከጀርባሽ ከፍተሽ ሌላ ነገር ካመጣሽልኝ፣ አሁንም በዛ ጉዳይ መጥቼ አውራለሁ። መብቴ ነው አውራለሁ። ማንም እንደሚያወራ አውራለሁ። አታውሪ ያላችሁ ሳልገባ ይቀጥላል ማለት ነው። እንደዚህ ነው። ስለዚህ አርፍ ቀመጣልካል ሽተውሻሉኝ አርፍሽ ካልተቀመጥሽ መጣብሻል። አለቀደቀ ሪድ ምንድነው ተሰብስባችሁ እንዴት ናቸው ያገሬ ልጆች ሁሉ? ሰላም ቤተሰብ፣ ሰላም ዩ ጋይስ ሀፒ ምናምን እንደ አቀማመጥሽ ምንድን ነው ለተባለው እንደዚህ ፈካ አብዬ ፎር ኦክሎክ ላይ ነው የተነሳሁትኝ፣ ፎር ተርቲ ላይ ነው የተነሳሁትኝ። ቅዠት ቅዠት እናንተ ሁኑ እግዚአብሔር ይሁን ማን እንደሆነ አላውቅም። በቅዠት መልክ ፎር አራት ሰዓት ተኩል ላይ ተነስቼ በቅዠት ተነስቼ ይሄው እስካሁን አለሁ። አራት ብርጭቆ ቡና ጠጠም ከፎር ወክሎክ ጀምሬ እስካሁን ዳር አራት ቡና ጠጥቼ ለካ መጠጥ ብቻ አይደለም የሚያሰክረው ቡና የሚያሰክራል ብዬ ይኸው በስካር ነው በቡና ስካር ነው ካፌን ጠጥቼ ነው አሁን የማወራው አልኮል ደግሞ በጠጣ ደግሞ አስባችሁታል።